መቃብር ቤት ነው የሚኖረው። እነሱ ከነሱ መቃብር ቤት አጠገብ ራቅ ብሎ ከሌላ መቃብር ቤት አንድ ክፉ አውሬ አለ፣ ያየውን ሁሉ የሚበላ እና በልቶ በግ ገሎ ከብት ገሎ በልቶ ስጋ ተርፎታል። ይህንን መነኩሴው በራያይና ደቀ መዝሙር ምን ይለዋል? ሂድና ከዚያ የአውሬ ካተረፈው ስጋ አምጣልኛል። እንዴ ቢበላኝ ሳለው፣ አምጣ ብያለሁ፣ አምጣ ብያለሁ እሺ ብሎ ሄደ። ሌላ የሚብስ ነገር ልንገራቸው። አውሬው ሰው አይታይ ነው። ሂድ አምጣልኝ። የበቃ አባይታዊ ነው መነኩሲ ኋላ ያ መነኩሴ እሺ ብሎ ሲሄድ ቆይ ቆይ ቆይ ቆይ ቆይ እረስቸዋለሁ። እንዲሁም ሄደ አስራ አምጠዋል። ስጋውን ይዞ ሲመጣ አውሬው ዝም ይለዋል ወይ ሌላ ጥያቄ ነው ደግሞ ጭራሽ አስራ ይዘውናል። አናብስት አናምት ቢሆኑ የአውሬ የማይፈጀ የለም፣ እንደ ደራጎን ያለ ነው። ኋላ ሲመጣብኝ ምን ልበለው? አለ አባ ጳውሎስ ነው የሚባል መነኩሴ። አባ ጳውሎስ ይዘውና ብለውኛል፣ በለዋል። እሺ ብሎ ወደ ሲሄድ ሊበላው ሲመጣ እኔ አይደለሁም አባ ጳውሎስ ነው የላከኝ፣ ስጋውን አምጣ ብሎ አለ። ኋላ ስሙን ሲጠራ ሸሻ ሸሻለ አለ። እሱ ተከተለው ሲሸሽ ሲሸሽ ሲሸሽ ምን አለው መሰላችሁ? አይ እኔ አይደለም እኮ አባ ጳውሎስ አስረ ይዘና ብለው ይነዋል። ከዚያ አውሬው መጥቶ አንገቱን ሰጠው ለዚያ ደቀ ነው። አንገቱን ሲሰጠው እየጎተተ ይዞት መጣ። ይዞት ሲመጣ ደግሞ አሀ እኔ እኮ በታዛዥነቴ አውሬ አስር የማመጣ ላይ ብሎ ደግሞ ትዕቢት እንዳይሰማው አንተ ወራዳ ደግሞ አውሬ ብለብለ አውሬ እየጎተት ታመጣ ብለው ደግሞ በዱላ። ይህ ይደንቃል እኮ እንዲ፣ አባቶቻችን እኮ ለምን ትዕግስት እንዲለምድና እንዳይታበይ ነው። እኔ እኮ በጸሎቴ እኮ የማስር ሰው ነኝ እንዳይል እንዳይመጻደቅ ደግሞ አውሪ አምጣልኝ ብያለሁ ብለው ደበደቡት። መታዘዝ ዓለምን ያድናል፣ እምቢታ ዓለምን ያጠፋል። የድነት ሁሉ መሰረት እሺ ነው። እስኪ እሺ በሉ። አንድ ሊቅ የተናገረውን ልንገራችሁ። እምቢ ማለት የህፃናት ጠባይ ነው። ይ እስኪ በሉ። እምቢ ማለት የማን ጠባይ ነው? ህፃናት መጎርመሳቸውን የሚያውቁት እምቢ በማለት ነው። ድሮ እሺ እሺ የለነበሩት መከበራቸውን የሚያረጋግጡት ምን ነው? እሺ እምቢ አጥና እምቢ ወደ 14 15 ዓመት የሆነው ወጣት ምን ያደርጋል? መብቴ እየተከበረ ነው አይደለም? ቤተሰቡ ያከብረኛል አይደለም? የሚለውን የሚፈትነው እምቢ በማለት ነው። እና በአይምሮ ህፃን የሆኑ ሰዎች ባለመታዘዝ ክብራቸውን ይገልጣሉ። የሚከብሩ ግን የሚታዘዙ እንጂ እምቢ የሚሉ አይደለም። ስለዚህ ሳይጠራጠሩ መታዘዝ፣ ሳይመርጡ መታዘዝ። ሳይመርጡ እገሌ የተከበረ ሰው ነው እገሌ ታናሽ ሰው ነው ሳይ ሰው ሳያዩ ፊት አይቶ ሳያደሉ ለማንም ሰው ሳይመርጥ የሚታዘዘው ትልቅ በረከት ያገኛል። ሀሳብ መርጦ መታዘዝም አይገባም። ይሄንን እታዘዛለሁ ይህኛውም ግን አላደርገውም። አሁን ልንገራችሁ እያንዳንዳችን እንዲነካብን የማንፈልገው ነገር አለ። አሁን ለምሳሌ እዚህ ውስጥ ሁሉም ሰው ይታዘ አንዲት እናት በቀደም መጥተው እንዲህ አሉ። አሁን እኮ ክርስቲያኑ ወጣት እኮ የለም። እናንተ እኮ ክርስቲያኑ አለ መስሏችኋል። ለምን ሲባል የጥምቀት መጥቶ ያነጥፋል፣ ያስተባብራል። ወደዚያ ወደ ገብርኤል አካባቢ ያሉ እናት ናቸው። እና መጥተው ወጣቱን ምን አለ ብታስተምሩት ጠፋ እኮ። ድንጋይ ተሸከም፣ ስሚንቶ ተሸከም ስትሉት ሲመጣላችሁ ጊዜ ሄዶ እኮ በጫት ያለቀ ትውልድ ነው። ሄዶ በስካር ያለቀ ነው። በዘፈን ያለቀ ነው። እዚህ መጥቶ ድንጋይ ስለተሸከመላችሁና የልማት ቀን መጥቶ ስላስተባበረ ክርስቲያን አለ ይምሰላችሁ ብለው ይናገራሉ። ይሄ ምን ማለት ነው? መርጦ መታዘዝ ድንጋይ ተሸክሞ አሁን ለዚህ ቤተ ክርስቲያን ኑ አቅዱ ብል ትታዛላችሁ። አስተካክሉ፣ አትስከሩ፣ አነጋገራችሁ፣ አለባበሳችሁ፣ ጠጉር አቆራረጣችሁ ይስተካከል፣ ግን የለም። ስለዚህ የማትታዘዙት አለ የምትታዘዙት አለ። ሀሳብ መርጣችሁ ነው የምትታዘዙት ማለት ነው። ቀንም መርጣችሁ ነው። አሁን ይሄ ሁልጊዜ በሳምንት እሑድ እሑድ እንደዚህ ያለ ሰው ይመጣል። የእኔ ያልሰዋል የለም። በብልጣብልጥነት ልትጸድቁ ማለት ነው። በብልጣብልጥነት ዛሬ የመፈቻ ቀን ስለሆነች እንደምንም ብላችሁ መጣችሁ። እግዚአብሔር ይደለላል? እግዚአብሔር ይጭበረብራል? እግዚአብሔር ጉቦኛ ነው እንዴ? ዓመት አንድ ቀን መጣችሁ። አዎ የሆሳዕና ለስ ስለመጣው የይፍቱ ይለት ተፈትቻለሁ፣ እንዲህ ተብሎ ገነቱ ሊወረስ አይገኝም። አብዛኛው ሁልጊዜ እሑድ መምጣት አለባችሁ። አየናችሁ እኮ ብልጥነት ነው ይሄ በእውነቱ ማለት ይሄ ደግነትም አይደለም ብልሃትም አይደለም የሞኝ ብስለት ነው የሚባለው። ስለዚህ መርጠን ለምንድን ነው የምታዘዘው? ከዓመት አንድ ቀን ልትመጡ በሳምንት ቁጭ እዚህ ቅዳሴ እየተቀደሰ ወንጌል እየተሰበከ፣ አስፓልት ላይ ቁጭ ብሎ ከጓደኛ ጋር ወሬ። ስለዚህ ሳንመርጥ በእምነት እንድንታዘዝ አምላክን ቅዱሳን ይርዳል። ሐዋርያት ሳይንጎራጎሩ ታዘዙ። በመታዘዛቸው ተጠቀሙ። ብዙ አባቶች የተጠቀሙ በመታዘዝ ነው። እኛ ብናዛችሁ የእግዚአብሔርን ሕግ ሻሩ እስካላናችሁ ድረስ መታዘዝ አለባቸው። ይህንን አታርጉ ከተባለ ማድረግ ነው። እናንተ እኛን ከሰማችሁን፣ እኛም እናንተን ከሰማናችሁ የሚሰማ ዳኛ እግዚአብሔር ይሰጣል። አሁን ቤተ ክርስቲያን አልሰማና አልከበር ያለች እኛ እግዚአብሔርን ስለማንሰማ ነው። ሳንታዘዝ ማን ይሰማናል? ማን ይፈርድልናል? በፍጹም አይገኝም። ስለዚህ መታዘዝ መልካም ነው። አባ ዮሐንስ አጺር ምን አደረገ? አባ ባይሞን ባይታዊ የገዳሟ መምኔት ምን አለው? የግማሽ ቀን መንገድ ወሰደና ምን አደረገው? የግማሽ ቀን መንገድ ወስዶ ብትሩን ተክሎ ደረቁን መቋሚያ ተክሎ ልጄ በል እንግዲህ የግማሽ ቀን ውሃ መንገድ ውሃ እያመላለስ አጠጥተ ይችን ለፍሬ ያብቃት አለ። የግማሽ ቀን መንገድ ተመላልሶ ማለት እንግዲህ በቀትር ደግሞ አንደኛ ስር ያለው ዛፍም በሆነ ውሃውን ግማሽ ቀን እየተሸከመ አባ ባይሞን ቅጠል አውጪ ብለውሻል እያለ አባ ባይሞን ቅጠል አውጪ ብለውሻል አንቺ በትር እያለ ያጠጣታል። ከዚያ በኋላ ለመለመች፣ አፈራች፣ ትልቅ ዛፍ ሆነች። አባ ባይሞን ቢሄድ አፍርታለች። ደወል ደውለው፣ የገዳሙን ደወል ደውሎ አባ ባይሞን መነኮሳትን በሙሉ ሰብስቦ ከዚያ ከደረቀው እንጨት ከተፈራው ፍሬ አምጥቶ ምንድን ነው ከፍሬው አምጥቶ ለገዳሙ መነኮሳት የመታዘዝ ፍሬ ብሉ ብሎ አበላቸው። ደረቁ ለፍሬ በቅቶ ማለት ነው። ስለዚህ መታዘዝ ነው የሚያለ እንጂ የሚያድነው መታዘዝ ነው። ብዙ አባቶቻችን የተጠቀሙት በዚህ ነው። በመታዘዛቸው እንዳይመኩ ደግሞ መልሶ ይደበድቧቸዋል። መጨረሻ ላይ ትዕግስቱን አይቶ ከእኔ ቀጥሎ አበምኔት የሚሆን አበምኔት የሚሆን ዮሐንስ አጽድ ነው ብሎ ተካ። በሀገራችን የተደረገ አንድ ታሪክ ሊጨምርላችሁና ወደ ዕለቱ ልሄድ በዚህ በጎንደር የነበረ አንድ ንጉሥ ለዋልድባ ገዳም መቶ ጠገራ ብር ይልክላቸዋል። መቶ ጠገራ ብር፣ መቶ ጠገራ ብሩን ተቀብለው አባቶች እግዚአብሔር ይስጥልን አሉና፣ አቡነ ዘበሰማያት ለንጉሱ ሲጸልዩ እንዲህ እያሉ ጸልዩ። እየተዳደሉ ሲጸልዩ አባ አቡነ ዘበሰማያት ይቀጸልዩ፣ አባ ገሌ ደግሞ ይትቀደስ ስምከ ይጸልዩ፣ ደግሞ አባ ገሌ ትምጻ መንግስትከ ጸልዩ አንዲቱን አቡነ ዘበሰማያት ተካፍለው ማለት ነው። ገንዘቡ ንቀውት ማለት ነው። አንዲቱን አቡነ ዘበሰማያት ይትቀደስ ስምከ አንድ ሰው የሚጸልይ ምን ብሎ ነው? አቡነ ዘበሰማያት ብሎ ቁጭ፣ ያኛው ደግሞ ትምጻእ መንግስትከ ብሎ ቁጭ ይላል ማለት ነው። ኋላ እንደዚህ አድርገው ሄዱ። መነኮሳት ተቀበሉ ሳንቲሙን። አዎ ለገዳሙ አደረሳችሁ? አዎ አለ። ንጉስ ምን አሏችሁ? ጸሎት አድርገውልናል። ምን ጸሎት ጸልዩ? አንዲቱን አቡነ ዘበሰማያት ተካፍለው ጸልዩልናል። ምን አይነት ደፋሮች ናቸው እንዴ! ሲሆን መቶ ሀምሳ ዳዊት በጸለዩልኝ ደግሞ ቢያንስ አንዳንድ አቡነ ዘበሰማያት አንሶኝ ነው ተካፍለው የሚጸለዩልኝ ብሎ ተቆጥቶ የገዳሙን መነኮሳት አስራቸው አምጡልኝ ብሎ ላቅ፣ አስራቸው አምጡልኝ ብሎ ሲልክ ትልልቅ አባቶች አይ እኛ ለዚህ አንሄድም ብለው ጀማሪ ጀማሪውን መነኩስ ሰደዷቸው፣ ሂዱና እምነታችሁን መስክራችሁኑ በገዳሙ ስም ብለው ሰደዷቸው። ንጉሱ ይገለናል ሳይሉ በመታዘዛቸው ጀማሪዎቹ መነኮሳት ወደ ንጉሱ መጡ። መጡና ምን አደረጉ? እናንተ ገንዘብ ደርሷችኋል? አዎ። ከደረሳችሁ ታዲያ ምን ጸልያላችሁ? አንድ አቡነ ዘበሰማያት ተካፍለ በአሁን አንዳንድ አንሶኝ ነው። እንዴት እንዲህ ትደፍርኛላችሁ? ይመዘን አሉ። ይመዘን ምክንያቱም የአባቶችን ትእዛዝ አክብረው ስለመጡ ማለት ጀማሪዎች ናቸው። ይመዘን እሽ አሉና ሚዛን መጣ። መቶ ጠገራ ብር በአንድ ሚዛን ተቀመጠ። ከዚያ ምን አሉ፣ አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስት ከ ወይኩን ፈቃድ ከብለው ተካፍለው አንዲቱን አቡነ ዘበሰማያት ጸልየው ብለው ባዶን ሚዛን እፍ እፍ ሲሉት የነሱ ትንፋሽ ሚዛኑ መዘነ። አንድ አቡነ ዘበ ሰማያት ለዚህ ገንዘብ ሲበዛበት ነው ብለው። መታዘዛቸው ነው ጸሎቱ እንዲመዝን ያደረገው። አቡነ ዘበ ሰማያቱንማ ንጉሱም ይደግመዋል እኮ። እሺ ባዮች ስለሆኑ የነሱ አቡነ ዘበሰማያት ከጠገራው በር ይልቅ ሚዛን ደፋ። ደስ ብሏቸው ታምር አደረግን እያሉ ሲመለሱ የገዳሙ መነኮሳት ተቀብለው ምን ብላችሁ መጣችሁ? ታምር አድርገን እኮ በትንፋሻችን ሚዛኑን አውርደን መጣን አሏቸው። ይህ መንጋጨ ምላቃ ሁሉ ሲያዋርዱን ብለው ደግሞ እነሱንም ሰደቧቸውና አባረሯቸው ይላል። ለምን የበቃን መነኮሳትን ብለው እንዳይመጻደቁ ይላል። ስለዚህ በሰው ፊት የሚያስከብር በነገስታት ፊት ሞገስ የሚሆን አራዊትን የሚያስገዛ አጋንንትን የሚያንቀጠቅጥ አክብሩኝ ማለት ሳይሆን ማክበር ነው። ማዘዝ ሳይሆን መታዘዝ ነው። ሰዎችን ማመስገን እንጂ ራስን ማመስገን አይደለም። ነኪር የወድስከ ዋኮ አፉከ ይላል ሰሎሞን። ባዕድ ያመስግን እንጂ አንተ ራስህን አታመስግን። ባዕድ ያመስግን ማለት ሌላ ሰው አንድም ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግነ ባህሪው ከዚህ ዓለም ልዩ የሆነ እግዚአብሔር አመስግን እንጂ አንተ ራስህን አታመስግን ብሎ ይናገራል። እና መታዘዝ ያከብራል። ሚስት ለባሏ ታዘዙ፣ ባል ለሚስት ታዘዙ። ሌላው ቀርቶ ለልጆች መታዘዝ ልመዱ። ለህፃናት እናንተ እየታዘዛችሁ ካላያችኋቸው እነሱ ነገ እናንተን አይታዘዙም። እና መታዘዝን የሚወልድ መታዘዝ ነው። የማይ ዛሬ ያልታዘዘ ነገ የሚታዘዝ ዛሬ ለካህን የማይታዘዝ ዲያቆን ነገ እሱ ቄስ ሲሆን የሚታዘዘው ዲያቆን አያገኙ። ሁሉም የዘራውን ያጭዳል። ዛሬ የመታዘዛችን የሚታዘዝ ትውልድ ያስተካል። ሐዋርያት ታዘዙ ሄዱ። ምስጢሩ ግን ምንድን ነው ስትሉኝ፣ እነዚህ አህዮች የኛ የሰዎች ምሳሌ ናቸው። አንዳንድ እያላችሁ ሳታልቁት ቶሎ ትምህርት የምጨርስ ይሻለኛል። እነዚህ አህዮች ሌላ ቦታ እስከ ስድስት ሰዓት ነው የሚቆይ። የወሳይ ማለት በእውነቱ ማለት ነው። አይኔ አላቆያችሁ፣ ግን እናንተ እስክትለምዱት ድረስ እንደዚያች ለቅድም ቋይ ቋይ ቋይ እነግራችኋለሁ። ስለዚህ እነዚያ ሁለት አህዮች የተባሉት እኛ ነን፣ ሰዎች ነን። የታሰሩ አህዮች የተባሉን በመርገም በሞት በህማም የታሰርን እኛ ነበርን። ባዳም መርገም የታሰር እኛ ፈታችሁ አምጡልኝ ያለ ጌታ ዓለምን ሁሉ በድንቁርና የታሰረውን በወንጌል፣ በባርነት የታሰረውን በልጅነት፣ በክደት የታሰረውን በሃይማኖት፣ በደዌ የታሰረውን በፈውስ እንደገና ደግሞ በኃጢአት የታሰረውን በክነት እየፈታችሁ አምጡልኝ ማለት ነው። ሂዱና አምጡልኝ ያላቸው ይሄንን ነው ጌታ። ያልታሰሩ አህዮች እያሉ የታሰሩ አህዮችን የመረጠበት ምክንያት ጻድቃንን ያይደለ ኃጣንን ሊምር የመጣ ፈጣሪ ስለሆነ ነው። ባለመድኃኒትን የሚፈልጉት ጤነኞች አይደሉም በሽተኞች ናቸው እንጂ እንዳለ ለጻድቃን ሳይሆን ለኃጣን የመጣ ጌታ መሆኑን ለማመልከት ያልታሰሩ አህዮች እያሉ የታሰሩ አህዮችን መርቶ እነዚያን ፈቱ ፍቱልኝ ብሎ አላቸው። አህያ የተባለ አህያ አንደኛ አእምሮ የላትም አእምሮ የላትም። አእምሮ ቢስ የሆኑ እውቀት የጎደላቸው ሰዎች አህያ ይባላል። እውቀት የጎደላቸው ሰዎች እንደዚህ እውቀት ያጡ ሰዎችን ነው በእውቀት ፍቷቸው ማለቱ ነበረ። ቅዱስ ሳዊሮስ ነው እንዲህ ብሎ የተረጎመው። አይምሮ ቢስ ሆነው ነበርና፣ አይሁድ ይላል እውቀት ያጡ ሰዎች እንደ አህያ አይምሮ የሌላቸው። አህያ የተናቀች እንደሆነች የተናቀ ሥራ የሚሰሩ እነዚህም በአህያ ተመስለዋል። በኃጢአት በክደት በርኩሰት በልማድ ኃጢአት የታሰሩ መጽሐፈ መነኮሳት ከኃጢአት ሁሉ ልማድን ፍራ ከኃጢአት ብቻ አይደለም ከሰይጣን ይርቅ ልማድን ፍራ ብለው የሚናገሩት ለዚህ ነው። የለመደ ልማድ በጣም አስቸጋሪ ነው። አሁን መሮጥ የለመደ ሰው መቀመጥ አይወድም። ማውራት የለመደ ሰው ዝም ማለት አይወጡም። ልማድ ክፉ ነው። መዝፈን የፈለገ ሰው መዘመር እንዴት ይቻለዋል? ማማት የፈለገ ሰው ቢያንስ ቢያንስ ሀሜት አይሆንብኝ እንጂ ብሎ ያማል እንጂ አይተወ። ስለዚህ ተመግ- ልማድ ክፉ ነው። በእንደዚህ ያለ የታሰረውን ሁሉ ፈታቸው፣ አምጡ አላቸው። ከማይሰረክደት የምንፈታበት ጊዜ ስለደረሰ ሄደ፣ ሊፈታቸው ሄደ አህዮቹ እሺ ብለው ተፈቱ። እሺ ብለው ሳይራገጡ ምን ሳይሉ ተፈቱ። አሁን ዛሬ ካህያ እንብሳለን። አንብስ እስቲ ንገሩ። በጣም እንብሳለን። እናንተ ዝም ብትሉ እኔ እነግራችኋለሁ። እንደው እኔ እንደው እወዳችኋለሁ እንጂ አልፈራችሁም። እውነት ነው። ካህያ ብሰና፣ ለምን አህያ ልፍታሽ ሲሏት አልተራገጠችም። እናንተ እንፍታችሁ ምንላችሁ ትራገጣላችሁ መራገጥ ምንድን ነው? አትስረቅም ቢመስረቅ ደግሞ ጠበቅ ያለ ጠበቅ ያለ ትምህርት ወይም ስብከት ከምንት ዝም ብለው ይጨቀጭቁናል ብለው እነሱ ማን ሆነ ነው ትላላችሁ። በሉ እኔ የምንጨነቀኝ በሉ። ነገ የሚያዋጣችሁን እነግራችኋለሁ። የሚያድናችሁን በክርስቶስ ቀኝ የሚያቆመው ዛሬ ሰው ለንስሐ አባት አይታዘዝ። እስኪ ንስሐ አባት የሌላችሁ እጃችሁ ነው። ንስሐ አባት የሌላችሁ እንዳትዋሹ ደግሞ እግዚአብሔር ቤት ብላችሁ ዋሹ። ተመስገን ነው። ግን አውጡ እንጂ ከፍ አድርጉት፣ ከፍ አድርጉት። በሞቴ ከፍ አድርጉት፣ ከፍ አድርጉት። እሺ፣ ስለዚህ ትፈታላችሁ አትፈቱ? መልሱላችሁ አሁን ትፈታላችሁ አትፈቱም ወይ አንፈታም ወይ እንፈታለን በሉ። እረተው እናንተ ሰዎች አህያ በተፈታበት ቀን አንፈታም አትበሉ፣ እንፈታለን በሉ። ትፈታላችሁ አትፈቱም ታዲያ እንግዲህ የምትፈቱ ከሆነ ንስሐ አባት ካልያዛችሁ በምንድን ነው የምትፈቱ? ገመድ መሰላችሁ ኃጢአት እኮ ነው። ንስሐ አባት ከሌላችሁ በምንድ ነው የምትፈቱት? ስለዚህ እንዳትያዙ ንስሐ አባት የላችሁም። ኃጢአታችሁን እንዳትታዘዙ እንዳትጠየቁ፣ ንስሐ አባት አትይዙም። ስትወልዱ ግን የማማ ንስሐ አባት አለ፣ የአባባ ንስሐ አባት አለ። በውክልና መጽደቅ የለም። ወክሉ ጾሮ ይጸውር። ሰው ሁሉ የየራሱን ሸክም ነው የሚሸከሙት ሰው ሁሉ የየራሱን ሸክም ነው የሚሸከመው። ማን በማንም አመታ ገብ ምድር ማይጸንታ ዋመይታ ድህን እም ወለታ ምድር አደራዋን በመለሰች ጊዜ መሬት እናት እንኳን ልጇን አታድንም ይላል። እናት እንኳን ልጇን አ ከእናት የበለጠ ሩሩህ የለም። ከእናት የበለጠ አዛኝ የለም። እናት እንኳን ክርስቶስ ሲመጣ አታድንም። ሁሉም ሰው የየራሱን ሸክም ይሸከማል። ሰው ውሃ መቀዝቀዙን እሳት ማቃጠሉን ከለየበት ጊዜ ጀምሮ ንስሐ አባት ያስፈልገዋል። ሰባት ዓመት ከሞላ በኋላ ሰው ያለ ንስሐ አባት አይኖርም። ስለዚህ የሁላችሁ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ አሜን በሉ። ማመልከቻ እያቀረብኩ እኮ ድሮ ቢሮ ፍርድ ቤት እንዲነበር ነው ባለ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ አሜን በሉ። ለእናንተ ነው፣ ማመልከቻ እየጻፍኩላችሁ ነው። አህያ በተፈታችበት ዘመን ሰው አልፈታል። በጣም ነው የሚገርመው። እረ ተው ተፈቱ፣ ተው ተናዘዙ፣ ተው ንስሐ ግቡ። ስለዚህ ተናዘዙ፣ ልማዳችንን እንቁረጥ። እንጦንስ የተናገረውን ልንገራችሁ፣ ሰው ማለት የሚታረም ማለት ነው ይላል። እዲ በሞት የበሉ ሁላችሁም ሰው ማለት በሉ ምን ማለት ነው? ሰው ማለት የሚታረም ነው። ሰው ማለት የሚታረም ነው እንጂ ከዚያዎች ከእንስሳት ምንም ብልጫ የለውም ምንም ብልጫ የለውም። መናገር ከሆነ የበለዓም አህያ የተናገረችበት ቀን አለ። በተአምር መነጋገር አይደለም። ሰውን ሰው ያሰኘው ታርሞ ለዘላለም ቤቱ መኖሩ ነው። የማይታረም ሰው ከእንስሳ ይትይሳል። ስለዚህ ልማዳችን መፈታት አለበት። ድንቁርናችን በእውቀት መፈታት አለበት። ኃጢአታችን በንስሐ መፈታት አለበት። ከዛሬ ጀምሮ ያለ ንስሐ አባት መኖር ይብቃችሁ። እግዚአብሔር በቃ ይበለን። አህዮቹን የፈታ አምላክ እኛንም ከሁላችን ተብትቦ ከያዘን ጉዳችን ሁሉ እግዚአብሔር ይፍታል። ሁላችንም ተብትቦ የያዘን ብዙ ሰንሰለት አለ። እግዚአብሔር ያን ሁሉ ይበጥስልን። ኋላ ፈታው አመጡ። አህዮቹን ለምን ትፈታላችሁ ሲላችሁ ጌታቸው ይፈልጋቸዋል እያችሁ፣ ጌታቸው ይፈልጋቸዋል። ይህ በጣም እኔን የሚደንቀኝ ቃል ነው። ይፈልጋቸዋል ለምን ማለት ነው? የታቸው ይፈልጋቸዋል። እኛ ባለቤት ያለን ሰዎች ነን። ባለቤት ያለን ሰዎች ነን። ምን ማለት ይመስላችኋል? የሚያስብልን አካል አለ። ታስረንም ያስብልናል። እግዚአብሔር ዝሙት እንዳሰረን፣ ሀጢያት እንዳሰረን፣ ክፋት እንዳሰረን ምኳን እግዚአብሔር ለእኛ ማሰቡን አይቆምም። ውለን የምንገባው ተኝተን የምንነሳው በዚህ ምክንያት ነው። እግዚአብሔር ይፈልጋቸዋል። ሁላችሁም እግዚአብሔር እኔን ይፈልገኛል ማለት አለባችሁ። አይፈልገኝም ያለ ሰው ኃጢአት አይተርፈው። እግዚአብሔር ይፈልገኛል ያለ ሰው ግን መስተካከል ይችላል። ከዚህ ውስጥ ነፍስ የገደለ ቢሆን፣ ጠንቋይ ቢሆን፣ ዘማዊ ቢሆን፣ የፈለገ እጁን በደም ነክሮ የሚኖር ሰው ቢሆን እግዚአብሔር የማይፈልገው ሰው በምድር ላይ አይገኝም። ሁሉንም እግዚአብሔር ይፈልገዋል። ለእግዚአብሔር መጥቶ የማይጠቅም ሰው የለም። እግዚአብሔር የማይወደው ሰው የለም። በምንም አይነት ኃጢአት ቢኖር ኃጢአቱ እንደ አለላ ቀይ ብትሆን እግዚአብሔር እንደባዘቶ ነጭ አድርጎ ይቀበለዋል። ወርቅን ከጭቃ ውስጥ አውጥቶ ወልውሎ ለዘውድ እንደሚያበቁት በኃጢአት ጭቃ የነበረ ነው።